አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ፣ በተለይ በመላው ዓለም ላይ ለምትገኙ በሀገር ውስጥም በውጭም ያላችሁ ኢትዮጵያኖች በሙሉ እንኳን ደስ ያላችሁ። እንግዲህ ከደቂቃዎች በፊት የኢትዮጵያ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በመላው ሀገሪቱ ላይ ላሉ ኢትዮጵያኖች በሙሉ አዲስ መግለጫ ይፋ አድርገዋል። ይህም በጉጉት ሲጠበቅ የነበረውን ለመጀመሪያ ጊዜ አገራችን ኢትዮጵያ የጋዝ ምርትን ለገበያ ልታቀርብ ስለመሆኑ ሙሉ መረጃና ሙሉ ዝርዝር ወጥቷል ወደ እናንተ የምናደርስ ይሆናል በተጨማሪም የንግድና ቀጠናዊ ትስስር ሚኒስቴር በሚቀጥሉት ዓመት መጋቢት ወር ላይ ሲጠበቅ የነበረው አዲሱ የዓለም የንግድ ድርጅት አባል ስለ መሆን ፍንጭ ወጥቷል የእሱንም ይዘናል ከአንድ ጊዜ በላይ አገልግሎት የሚሰጡ ፌስታልን እንዳያመርቱ በአዋጅ የተከለከሉ የፕላስቲክ አምራቾችን በተመለከተ አዲስ መረጃ ወጥቷል። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በተለይ በሀገራችን ኢትዮጵያ የውጭ ምንዛሬ እጥረት ከጊዜ ወደ ጊዜ እያነሰ ባለበት በዚህ ሰዓት ይህንን አይነት እጅግ በጣም አስደሳች የሆነ መረጃ ከደቂቃዎች በፊት ይፋ መሆኑ በተለይ ሀገር ወዳድ ለሆኑ ኢትዮጵያኖች ሁሉ እጅግ በጣም ደስ የሚልና መነሳሳትን የሚፈጥር ሀሳብ ነው። ይህንን የመሰለ መረጃ እንግዲህ ለብዙ ኢትዮጵያኖች እንዲደርስ የቻላችሁትን አድርጉ በተቻላችሁ መጠን ደግሞ ኮመንት ላይ እየገባችሁ የሚሰማችሁን ሐሳብ አስተያየት እንድትሰጡን በአክብሮት እየጋበዝን፣ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ልታቀርብ እንደሆነ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ከደቂቃዎች በፊት መግለጫ ሰጥተዋል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ይህንን ጉዳይ የተናገሩት ከሚዲያና ከኮሚኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ላይ ነው። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም፣ ያሉት ጠቅላይ ሚኒስትሩ ከነገርኳችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሠራ ነው ሲሉም ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይነገርም በንግግራቸው ወቅት ላለፉት ሁለት ሦስት ዓመታት እኔ የምጎበኘው ጋዙን ነው እናንተ የምታዩት ስንዴውን ነው ሲሉም ተናግረዋል። እስካሁን ያልነገርኳችሁ በሕዳሴ ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መሥራታቸውንም ማስረዳታቸው ነው የተገለጸው። ታዲያ ይህ ሁኔታ በተለይ ለሀገር ወዳድ ኢትዮጵያኖች በሙሉ እንኳን ደስ ያላቸው ለማለት እወዳለሁ። ወደ ሌላው መረጃችን እናምራል። ሌላው መረጃችን ከአንድ ጊዜ በላይ አገልግሎት የሚሰጡ ፌስታልን እንዳያመርቱ በአዋጅ የተከለከለው የፕላስቲክ አምራቾች ወደ ታዳሽ ኃይል ምርት ለመሸጋገር አምስት ዓመታትና ከዚያ በላይ ጊዜ እንዲሰጣቸው ጥያቄ አቀረቡ። የኢትዮጵያ የፕላስቲክና ጎማ አምራች ማኅበር ጊዜያዊ ተጠሪ አቶ በረከት ገብረ ሕይወት ለሪፖርተር እንደ ተናገሩት ከ15 ቀናት በፊት የሕዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በኢትዮጵያ ያሉ ፋብሪካዎችን እንዲዘጉ የሚያደርግ ነውም ብለዋል። አዋጁ ከአንድ ጊዜ በላይ አገልግሎት የሚሰጡ የፕላስቲክ ምርቶች እንዳይመረቱ የሚከለክል ሲሆን አምራቾች በስድስት ወራት ውስጥ ፌስታሎችን ማምረት እንዲያቆሙም ያስገድዳል። አቶ በረከት አዋጁን አስመልክቶ ለሪፖርተር እንዳብራሩት አገልግሎት የሰጡ ፕላስቲክ ምርቶች አሰባስበን ነው ፌስታል የምናመርተው። ከውጭ የሚገባ ጥሬ ዕቃ አሁን ቀርቷል። ሁሉንም በአገር ውስጥ የሚሰበሰቡ የተጣሉ ፕላስቲኮች መለሰን በማምረት ነው የምንጠቀመውም ብለዋል። ራሳችን ያመረትነውን ፌስታል መልሰን ከሰበሰብን እየገዛን ነው ያሉት አቶ በረከት አንድ ኪሎ የፕላስቲክ ተረፍ ምርት በ150 ብር ስለሚገዛ ለጥሬ ዕቃ ግዢ ወጣ የነበረውን 350 ሚሊዮን ዶላር ወጭ ማዳን ተችሏልም ብለዋል። አሁን ፌስታል መቶ በመቶ በአገር ውስጥ ተረፈ ምርት ነው እያመረትን ያለ ነው ሲሉም አስረድተዋል። አቶ በረከት አክለውም የደረቅ ቆሻሻ አያያዝና አወጋገድ አዋጅን እንደማይቃወም ገልጸው ነገር ግን አዋጁ ሲረቀቅ እኛም ጨምሮ የሚመለከታቸው አካላትን በሚገባ እንዲተላለፍ አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ስድስት ወራት በኋላ ፌስታል እንዳይመረት የሚከለክል በመሆኑ የተሰጠው የሽግግር ጊዜ በቂ አይደለም። አዋጁ በኢኮኖሚው ላይ ያለውን ድርሻ ሐሳቢ ያላደረገ ነው ሲሉም ተናግረዋል። ኬንያ ለፕላስቲክ አምራጅ ሦስት ዓመት ለዝይጅ ጊዜ መስጠቷን የሚገልጹት አቶ በረከት ከሁለት ሳምንታት በፊት የጸደቀው የኢትዮጵያ አዋጅ ግን ፋብሪካዎች እንዲዘጉ፣ በመቶ ሚሊዮን ዶላር የተገዙና ወደ አገር ውስጥ የሚገቡ ማሽኖች ከሥራ ውጭ እንደሚያደርግ፣ ሠራተኞችን የሚበትን ነውም ተብለዋል። ለኛ የተሰጠን ጊዜ ስድስት ወራት ነው። ይህ በቂ ባለመሆኑ መንግሥት ተጨማሪ ጊዜ ሊሰጠን ይገባልም ሲሉ ጠይቀዋል። በመጨረሻም ኢትዮጵያ በሚቀጥለው ዓመት መጋቢት ወር ላይ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ የንግድና ቀጠናዊ ትስስር ሚኒስትር ገለጸ። ሚኒስትሩ እንደገለጸው ብዙ ድርድሮች በስምምነት በመጠናቀቃቸው በካሜሮን በሚካሄደው የድርጅቱ ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃልም ብለዋል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው በጎርጎሪያስ 2003 ነበር። ከዚያን ጊዜ ጀምሮም ጥብቅ ናቸው የተባሉትን የድርጅቱ መስፈርቶች ለማሟላት የተለያዩ የሕግ ማዕቀፍ እየተሻሻሉ በመንግሥት በኩል ተነግረዋልም ተብሏል። ይህ በእንዲህ እንዳለ ዳግም ተጀምሮ አሁን በብዙ ጉዳዮች መግባባት ላይ መደረሱን የሚናገሩት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ሥራ አስፈጻሚ አቶ ወንድሙ ፍላቴ በሚቀጥለው ዓመት መጋቢት ወር በካሜሩን በሚካሄደው የድርጅቱ 14ተኛው የሚኒስትሮች ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃልም ብለዋል። የዓለም የንግድ ድርጅት የአባልነት ጥያቄዋ ተቀባይነት እንዲያገኝ ኢትዮጵያ የቴሌኮምና የባንክ አገልግሎት መስኮችን ለውጭ ባለሀብቶች እንድትከፍት በተደጋጋሚ ስትጠየቅ መቆየቱ ተናግሯል። አሁን የነዚህ ዘርፎችም ለውጭ ባለሀብቶች መክፈት መጀመሪያ የኢትዮጵያ የአባልነት ጥያቄ ተቀባይነት እንዲያገኝ ያግዛልም ተብሎ ይገመታል። ኢትዮጵያ የዓለም የንግድ ድርጅት አባል ከሆነች ምርቷን በአባል ሀገሯ ያለ ቀረጥ የመሸጥ መብት ታገኛለች መባሉም ተገልጿል። እንደ ቡና ያሉ ምርቶቿ ያለ ክልከላ አቅም በፈቀደ መጠን የገበያ ፍላጎት ባለበት ሁሉ እንዲሸጥ እድል ይሰጣታልም ተብሏል። በሌላ በኩል የአባልነት ጉዳይ የሸቀጦች ማራገፊያ ሊያደርገን ይችላል በሚል ስጋት ያለባቸው ወገናዎችም እንዳሉ ነው የተገለጸው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን በተከታታይ ወደ እናንተ አድርሰናል። ቪዲዮውን ላይክ ላይክ ሸር ሸር እያደርጋችሁ የሚሰማችሁን ሀሳብ አስተያየታችሁን በኮመንት መስጫ ላይ አስቀምጡልን እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።